የመንፈሳዊ አስተምህሮት ፋና የሆኑት ኃያሉ የፋርሱ ጠቢብ መውላና ጀላሉዲን ሩሚ በአላህና በባሮቹ መሃል ስለሚኖረው ግንኙነት በጥልቀት ካጠኑ በኋላ ይህንን ተናገሩ። አላህ ባሪያውን በሁለት ተቃራኒ ስሜቶች ውስጥ ያውለዋል። አንዴ እጅግ በጣም በከፋ ሐዘን፣ ሌላ ጊዜ ደግሞ ፍጹም በሆነ ሐሴት። በሁለቱም ስሜቶች ውስጥ ግን ረቂቅ የሆነ የአላህ ጥበብ አለ። በሐዘንህ ጊዜ በሚፈጠርብህ የመሰበርና የመዳከም ስሜት ተንተርሰ እርዳታውን ክጀላ ወደ እርሱ እንድትሸሽ፣ እንድትማጸነው ይፈልጋል። በደስታ ወቅት ደግሞ በሚፈጠርብህ ሐሴት ተነሳስተህ ለምስጋና እርሱን እንድትጠራው፣ እንድትዋደቅለት ይሻል። በሁለቱም ሁኔታዎች ውስጥ ያለውን ምስጢር ስትቃኝ አላህ ወደ እርሱ የምትከንፍባቸው ሁለት የተለያዩ ክንፎችን እንደሰጠህ ትገነዘባለህ።